ሃሩን ሃሩን ሃሩን ምርጫዊ ይሁን አዳዲስ ነገሮች ብዙ ቁም ነገሮች ለእናንተ ያቀርባል። ማን ማን ማን? ሃሩን ሃሩን ሃሩን ቲዩብ ጥፋቱ ምንድነው? የአህመዲን ጀበል የራሴን ስላለ የሌላን ሳይከችል የምንገልበት ዓላማ ባይኖረንም የምንሞትለት ዓላማ ግን ኢስላም ነው አለን። ይህም በማለቱ ምንድነው ጥፋቱ? እስቲ ምን መታው?

አጋ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ሀቂቃት አእምር እያየን ነው። በዚህ አሁን ገንዘብ እየተሰበሰበ ባለበት ወቅት ላይ ሌላ ነገር ማለት አልፈልግም፣ ግን የዚህ ኸይር ተሳታፊ እንድንሆን እስር ቤት ባሉ ወንድሞቻችን ስም እነሱ ነው ከየኔ 50 ሺህ ብር ለዚህ ተቋም ቃል ነው ባጣቃላይ ሀቂቃ ይሄ خیر ይሄ ላይ خیرው እንዳለ ማሳያውን እያየን ነው ይሄ উম্মት ለዲኑ ዛሬም ነገም ምንም ነገር ቢፈጠር ወደፊት እንጂ ወደኋላ እንደማይል እያየን ነው እናንተ በሰሃባት ወልድ ለኸይር መሽቀዳደምና ኸይር ላይ ያቅሙን ነገር ማድረግ በሚችልበት ነገር ሁሉ የሚያደርገውን ነገር እያየን ነው። ይሄ የዚህ ኡማ ትልቅነት መገለጫ ነው። ይሄ ኡማ ማዛለ ብኸይር አሁንም በኸይር ነው። ከብዙ ነገር በኋላ ኡመቱ በኸይር እንዳለ ማሳያ ነውና ሐቂቃ የአዲስነት ስሜት እየተሰማን ነው። ተስፋችን ኡማው ታሪካችን ነገም ከዚህ በተሻለ መልኩ እንደሚጻፍ ማሳያ የሆኑ ነገሮች እያየን ነው የኡመቱ አንድነት ጥንካሬ፣ ለዲኑ ዋጋ መክፈል፣ ለዲኑ ያለው ክብርና ቦታ እየታየ ያለበት መድረክ ስለሆነ እዚህ መድረክ ላይ ከመናገር በላይ ተግባር መሬት ወርዶ ያየንበት ስለሆነ እስልምናን በውበቱ፣ በተግባሩ፣ በምንነቱ የሚታይበት መድረክ ነው። ለምታደርጉት ሁሉ አላህ ይቀበላችሁ። አላህ ሚዛናችሁን ከፍ ያድርገው። እንሻ ላህ። አሰላሙ አሌይኩም ወረህመቱላሂ ወራበረካቱ ውድና የተከበራችሁ የሀሮንቲዩብ ተመልካቾቻችን እነሆ የምንገኘው በጅማ ከተማ ነው። ጅማ ከተማ የቢላል አወሊያ ኮሌጅ የኮሌጁን ግንባታ የገቢ ማሰባሰቢያ ፕሮግራም ሂደት ላይ እንገኛለን። በዚህ የገቢ ማሰባሰቢያ ፕሮግራም ላይ ትላላቅ ውስታዞች፣ ዳኤዎች ተገኝተዋል። ከነዛም መካከል ውስታዝ አቡበከር አህመድ አሚራችን ኡስታዝ አቡበከር አህመድ፣ እንዲሁም ኡስታዝ መሐመድ ፈረጅ፣ ኡስታዝ ሃይደር ከድር በጅማ ከተማ የሚገኙ ታላላቅ ዳኢዎችና ዱዓቶች ተገኝተዋል በዚህ ፕሮግራም ላይ። እንዲሁም ደግሞ ዛሬ አንድ እንግዳ ወደ እናንተ ምናደርስ ይሆናል። ከዚህ እንግዳ የማድረገውን ቆይታ እንድትከታተሉ ከወዲሁ እጋብዛለሁኝ። መልካም ቆይታ። ሰላም አለይኩም ወራህመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላህ ወበረካቱ። እስቲ ለተመልካቾቻችን ራሳችሁን ያስተዋውቁልን። ጀበል መሐመድ ጀማል ይባላል። ነው የሌሎች ወንድሞቹና ያመዲን አባት ነኝ። አመዲን ጀበል ያለበትን ታውቁታላችሁ። ዛሬ ተገኘሁት በዚህ በአባጂፋር ወይንም አወል ቢላል አወል ግንባታ መስረታ በዓል ዝግጅት ላይ ለመካፈል ነው። እና ወጥ በዚህ ላይ በጣም ጥሩ ሁኔታ ያያየው ነው። በጣም ተደስቻለሁ። እንደው እየተከታተላችሁት እንደነበረው ኡስታዝ አቡበከር አህመድ አሚራችን የህዝበ ሙስሊሙ መፍትሔ አፈላላጊ ኮሚቴ ሰብሳቢ በእነ አህመዲን ጀበል እንዲሁም ደግሞ ከሱ ጋር የተያዙ አህመድ ሙስጠፋ፣ ካሊድ መሐመድና መሐመድ አባተን ጨምሮ 50 ሺህ ብር ሰጥቷል። እንደው እርሶ ምን ተሰማዎት በዚህ ወቅት? በጣም ነው ጥሩ ነገር ተሰማኝ። እንግዲህ ዛ መሆኖ በዱአም በምንም እነሱ ነገር ሰምተዋል። ግን አቡበከር ደግሞ እነሱን ተክቶ እኔ ኡስታዝ አቡበክር ይሄን አደርጋለሁ ሲል፣ በጣም ነው የደነገጥኩም፣ በጣም ነው ደስ ያለኝም። አላሰብኩም ነበረ። እና ጥሩ ነገር እየታየ ነው፣ ህዝቡንም በጣም አነሳስቶ አል አቡበክር እና አብሮ የመጡት ጓዶቹ ሌሎች ኡስታዝ ሀጅ ማለቴ ነው። ጥሩ ሁኔታ እየታየ ነውና፣ እሱም እንግዲህ ኢንሻአላህ በቅርብ ጊዜ ህዝቡ በዱዓ ከተባበረ አላህ ይቀበልን፣ በቅርብ ጊዜ እንደሚወጣ ተስፋ እናደርጋለን። እዛም በመቀመጡ አላህ የቀደረለት ቦታ ስለሆነ ምንም የተሰማኝ ነገር የለም። በበኩሌ ይህም ከመያዙ በፊት ብዙ ነገር ተነጋግረናል። ሁሉ እንዳለ እሱም ያውቋል። እኔ ምን አውቁ ነበረ። መቼም የታሰረው በአግባብ ነው ተቀመጠ ለማለት ሳይሆን የፈረደውም ያሳሰረው ሁሉም ያውቋል። ህዝቡም ያውቋል፣ ሙስሊሙም ያውቋል ሁኔታውን። አላህ ነው ይህን ያደረገ እንጂ እግሌ ነው ያደረገ ብለን የምንል ነገርም አይኖርንም። እሺ እንግዲህ እጅግ አድርጌ አመሰግናለሁኝ። የአህመዲን አባት ናቸው። የተከበራችሁና የተወደዳችሁ የሀሩን ቲዩብ ተመልካቾቻችን ከአህመዲን ጀበል ከአህመዲን አባት ጋር እያደረኩ ያለት ቆይታ በዚህ አላበቀም። እንደ ውስቲ ፋዘር በዚህ ፕሮግራም ላይ ተገኝተዋል። አህመዲን ደግሞ ወንድማችን የታሪክ መሆሩ ተመራማሪያችን ትልቅ ታሪክ እየሰራ ያለበት ሁኔታ ነው ያለው። ስለ አባ ጅፈርም ታሪክ ጽፏል። በሶስተኛ በአራተኛ መጽሐፉ ላይ አካባቢ ማለት እስር ቤት ሆኖ በጻፋቸው መጽሐፍ ማለት ነው። ሶስቱ አጽዮችን በሚለው መጽሐፉ ላይ ስለ አባ ለአባጅፋር በደንብ የገለጸበት ሁኔታዎች ነው ያሉት። አባጅፋር ለዚህ ለጅማ ማህበረሰብ ምን እንዳበረከቱ እንዲሁም ደግሞ ለአጠቃላይ ለሕዝበ ሙስሊሙ በኢትዮጵያ ውስጥም ከኢትዮጵያ ውጭም ላሉ እያበረከቱ ያሉትን ነገሮች በደንብ ገልጾታል፣ አብራርቶታል። እና እርስዎ ልጆ ነው አህመዲን፣ እንደው በዚህ ቀን ባለመገኘት የተሰማዎት ስሜት አለ? ወላሂ ምንም እየረሳውም ነው አሁን ሁኔታ፣ ምክንያቱም ይሄ ኮሌጅ እሱ የሚፈልገው ነገር ነው መጀመሪያ ነው ማለት ነው፣ ማሳወቅ ሰውን፣ አዋቂ ሽማግሌ፣ ልጆችን፣ ወጣቶችን፣ ገበሬዎችን በደረሰበት ይሄ ነበር የሞራዱ። ስለዚህ አሁን ይሄ አንደኛ ነገር ይሄ ኮሌጅ በእውን ግንባታው አልቆ ስራው ውስጥ ገብቶ ማየትን አላይ ወፍቀን። ሁለተኛ ደግሞ እሱ ከጓዶቹ ጋር በሰላም እንዲወጣ በቅርብ ጊዜ እመኛለሁ። ጥሩ ነገር ነው የምታየው፣ ጥሩ ይሳካል ደሞ ኢንሻአላህ። እንደው ፋዘር፣ በስተመጨረሻ ማንሳለው ጥያቄ እነ አህመድ ዲንን ውስጥ አብሮት ያሉ የስር ጓዶቹ፣ የትግል አጋሮቹ እነ አህመድ ሙስጠፋ፣ እንዲሁም ካሊድ መሐመድና መሐመድ አባተ ሌሎቹም አብሮ ያሉ ወንድሞች አሉ። በዚህ ጉዳይ ታሰሩ፣ ለሙስሊሙ ምን ሊያደርግ ይገባል ብለው መልእክት ያስተላልፋሉ በስተመጨረሻ ሙስሊሙም ሊያደርግላቸው የሚገባ ነገር አለ። ይሄም በዱአ ነው። አላህ ቁጥራ አለው እሱ እንደዚህ ያደረገው ሌላ ሰውም አይደለም። እነሱም ደግሞ ሰብር ሰብር መጨመር አለባቸው ባሉበት ቤተሰባቸው ጭምር ማለት ነው። እና በሰብር ከጠነከርን ሰዋቢን በእጥፍ እንደምናገኝ እነሱም ያውቃሉ። ህዝቡም በዚህ ያውቀው በትዕግስት ዱአውን ብቻ እንዲቀጥል አሳስባለሁ። እሺ እጅግ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ የሃሩን ቲዩብ ተመልካቾቻችን ከአህመድዲን አባት ጋራ ከአባ ጀበል ጋራ ያደረኩት ቆይታ በእርግጥ ይህንን ይመስል ነበረ። በዚህ ፕሮግራም የተለያዩ እውቀት እንዳገኛችሁ ከአላህ ጋር ባለሙሉ ተስፋ ነኝ። ይህንን ፕሮግራም አስተናድቼ ያቀረብኩላችሁ ወንድማችሁ ዩሱፍ ከድር ነበርኩኝ። በሌላ ፕሮግራም እስክንገናኝ በሰላም አሌይኩም ወራህመቱላ ወበረ ጥፋቱ ምንድን ነው የአህመድዲን ጀበል የራሴን ስላለ የሌላን ሳይከጅል የምንገልጽበት አላማ ባይኖረንም የምንሞትለት አላማ ግን እስልምናችን ነው። ይህም በማለቱ ምንድነው ጥፋቱ? እስቲ ምን አመጣው እስር ግርፋቱ? እንዲህ አስቆጣቸው መጠየቁ መብቱን እና ካሚል ሃሩን ቲዩብ ላይ እንገኛለን። ሃሩን የሚለውን ስም ስንሰማ ቁርአን ውስጥ ከተጠቀሰ አንድ ታላቅ ስብእና ጋር ስሙ ይመራናል። የነቢዩላህ ሙሳ ወንድም ሃሩን ሙሃደራ ማጥመጥ ሃሩን ይህምቱ ለምለሹ አሰላሙ አለይኩም ወራህመቱላሂ ተዓላ ወ በረካቱ። አሁን የሚዲያው እጥረት መልካምን ነገር የሚያስተላልፉ ሚዲያዎች ቁጥር አናሳ በሆነበት የሚዲያው ዓለም ላይ ሃሩን ቲዩብ ይሄን ክፍተት ሊሸፍንልን፣ መልካምን ነገር ሊነግረን፣ የሙስሊሙን አጀንዳ ሊያስተዋውቀን ብሎ ተነስቷል። በርካታ ዜናዎችን ሸርዐዊ እውቀቶችን ዓለም አቀፋዊ ኢንፎርሜሽኖችን የምናገኝበት ማዕከል ነው። ሁላችን ከሱ እንዝገንላለው ማዱ ላይ እንቋደስላለው። ሰለላሁ ወሰለ ባረክ አለ ነቢይና ሙሐመድ ሃሩን ሃሩን ሃሩን ቲዩብ ቲዩብ